ከምንም በላይ ወድሽ ነበር። አይ ግን ለምን ታምነሽ ነበር? ለምን እሷን አነቄ ብገላት፣ ግን ልጄን ያለ እናት አስቀረዋለሁ። እኔም እስር ቤት እገባለሁ። እሱን ባስወግደው። የዛሬ የንቅሳት ባለታሪክ የታሪክ አካፋያችሁ ተፈርዶብኝ ማረሚያ ቤት የሚገኝ የሰላሳ አራት ዓመት ወጣት ነኝ። ዛሬ የዚህ ቦታ እንድገኝ ምክንያት የሆነኝ ጉዳይ ብዙዎችን ሊያስተምር ይችላልና ሐሳቤን ላካፍላችሁ። የአዲስ አበባ ልጅ ነኝ። ተምር ያለሁ፣ ተመርቅ ያለሁ፣ ስራ ይዣለሁ። ከዓመታት በፊት ደግሞ ከአንዲት መልከ መልካም ልጅ ጋር መንፈሳዊ ጉዞ ላይ ተገናኝተን ስልክ በመቀያየር የጀመረው ግንኙነታችን ወደ ፍቅር አድጎ ለረጅም ርቀት ተጫጨን፣ በፍቅር አብረን ቆየን። እሷ ከእኔ በፊት ወንድ አታውቅም። ፈላጊዎቿ ቢበዙም ለማንም እድሉን አልሰጠችም፣ ለእኔ ግን ሆነልኝ። በስተ መጨረሻም እሷ ክብሯን ጠብቃ ስለነበር በተክሊል ሆና በቤተ ክርስቲያን ሥርዓት ጋብቻችንን ፈጸምን። በትዳሬ አንድ ልጅ ወልደናል። ነገር ግን እያደር ባለቤቴ ለእኔ ያላት ስሜት ሲቀንስ እንደ ፊቷ ያልሆን ስትለኝ ግራ ተጋባሁና ነገሩ ምን እንደሆነ ለማናገር ሞከርኩኝ። ሳናግራት ካንተ በፊት ወንድ አላውቅ፣ የማውቀው አንተን ነው። በዛ ላይ ተገባ ነው፣ በቤተ ክርስቲያን ሥርዓት ነው። ለምን ያልሆነ ሐሳብ ታስባለ? ሴት ስለሆንኩኝ የስሜቴን መለዋወጥ ሊያጋጥመኝ የሚችለውን ነገር ተረዳልኝ። ስለዚህ ተረጋጋ አለችኝ እኔም አመንኳትና ሕይወት ቀጠለ። በኋላ እህቴ የሚስቴ ጉዳይ እንዳላማራት፣ ከሌላ ሰው ጋር በተደጋጋሚ እንዳየቻት፣ አንተ ሥራ ስትሆን ልጇን ለሠራተኛ ጥላ ሌላ ሰው ጋር እንደምትሄድ፣ ለዚህ እርግጠኛ እንደሆነች፣ እሷ በዐይኗ ያየችውን ለእኔ እንደነገረች ነገረችኝ። አበድኩኝ። በጣም ተናደድኩኝ። ይሄ እንዴት ሊሆን ቻለ? በጤናዋስ ነው ወይ አልኩኝ። እህቴ ግን አረጋጋችኝና ዝም ብለህ ሁኔታውን ተከታተል አለችኝ። በመጨረሻ እንደምንም ስሜቴን ተቆጣጠሬ ስከታተላት ከሌላ ሰው ጋር ግንኙነት ጀምራለች። መፈጠሬንም ራሴንም ጠላሁት። በጤናዋ ነው ወይ ስል አንድ ሺህ አንድ ጥያቄዎች ተፈጠሩብኝ በወቅቱ እንደ ምንም ስሜቴን ተቆጣጥሬ ወደ ቤተ ክርስቲያን ሄጄ ወንዱ ልጅ እንደ ሴት ልጅ እየተንከባለልኩኝ ያለቀስኩኝ እንዴት ይሄ ሊሆን ቻለ ብዬ አምርሬ ረገምኳት ከዛ ወደ ቤት ሲሄድ አልተመለሰችም ልጄን አቅፌ ጋደም እንዳልኩኝ እንቅልፍ ወስዶኝ መጣች ልብሷን ስትቀያየር ቀሰቀሰችኝ። የት ሄደሽ ነበር አልኳት። የቤተ ክርስቲያን ማኅበር ዘህጄ ነው አለችኝ። አንቺ ግን እውነት የቤተ ክርስቲያን ሰውነሽ? አልኳት ለመረጋጋት እየሞከርኩኝ። አዎ እሱንማ ጠንቅቀ ታውቃለህ ብላኝ ሳቃለች፣ ምንም እንዳልተፈጠረ። እኔም ምንም ሳልል ጥያት ከቤት ወጣሁ ብዙ ስሜቶች እየተፈታተኑ የነበረ እሷን አንቄ ብገላት፣ ግን ልጄን ያለ እናት አስቀረዋለሁ፣ እኔም እስር ቤት እገባለሁ። እሱን ባስወግደው ግን ልክ ነው ብዬ የጎዳና ልጆች ከፍዬ በሌላ ቀን በከባዱ አስመታሁት። በስተመጨረሻ ሆስፒታል ገብቶ መትረፍ ሳይችል ሕይወቱ አለፈ። ባለቤቴ አስቀድሞም በሁኔታዬ ተጠራጥራ ስለነበረ ለፖሊስ ጠቁማ አስያዘችኝ። በተለያየ ቀናት ከሱ ጋር ወደ መኝታ ክፍል ሲገቡ ያነሳሁት ፎቶ በኋላም ከእሷ ጋር ወደ መኝታ ክፍል ሲገቡ ያነሳሁት ፎቶ፣ በኋላም ከእነሱ ጋር በስልክ ያወራሁት፣ ከእህቴ ጋር በስልክ የተለዋወጥኳቸው መልእክቶችና ሌሎች መረጃዎች ተጠናክረውብኝ ከሁለቱ ተባባሪዎቼ ጋር ሦስቱ እስካሁንም አልተያዙም። ተፈርዶብኝ በአሰቃቂ የሰው መግደል ወንጀል ዐሥራ ስድስት ዓመት ተፈርዶብኝ ማረሚያ ቤት እገኛለሁ። ባለቤቴ ይህንን ለምን እንዳረገች ጠየቅኳት። በመሳሪያ ያስፈራራት እንደነበረ፣ በተለይ ደግሞ አንተን እንደሚገልህ ይዝት ስለነበረ ደጋግሞ የሚነግረኝ ስለነበረ አንተን ከማጣ ብዬ እሱ የፈለገውን ሆንኩለት። ከዛ በኋላ የእውነት ራሴን ጠላሁት። ምንም አይነት ስሜት አልነበረኝም። ድርጊቱን እንዳወቅኩ ካወቅኩኝ በኋላ በብዙ ስጨነቅ ነበር። በመጨረሻም እሱ ሲሞት እኔንም እንዳትገለኝ ፈራው። ሁኔታውን ለፖሊስ አሳወቅኩኝ። ከግዜሩም ከምድሩም የህሊና መንገድ የወጣሁት ወድጄ አይደለም አለችኝ። እኔ ግን እሷን መግደል ሁሉ ፈልጌ እንደነበር አስታውሳለሁ። ዛሬ ላይ ቆም ብዬ ሳስበው በሞላ ሴት እሷ ወደ በደል ስትሄድ ንቄ ብቶ ኖሮ ያ ሁኔታ አይፈጠርም ነበር፣ እኔም ሕይወቴን አላበላሽም ነበር በጸጸት ስቀጣም አልኖርም ነበር። እውነት እንደነገረችኝ ሊሆንም ላይሆንም ይችላል። ግን እውነታው የኔ ልክ አለመሆን ብቻ ነው። ውድ ቤተሰቦች ከእኔ ታሪክ ተማሩበት። እንግዲህ አሳዛኝ ነው። አንዳንድ ታሪኮች፣ አንዳንድ ስህተቶቻችን ጥፋት ማለት በእኛ ምክንያት እንኳን ስህተቱ ባይመጣ የምክንያቱ ተጠቂ ማይክሽ ተጠቃሚው ካለ ብለዚያ እያዳመጥሽ ስላልሆነ ነው። ኮሽታውንና እኔ ጋር እየረበሸኝ ነው። ለምሳሌ የሚያጋጥሙን ነገሮች ምክንያቱ እኛ ባንሆን ራሱ በዛ ሰበብ ውስጥ በምንወስዳቸው እርምጃዎች ደግሞ እኛ ከትክክለኛው ትራክ አሁን ይሄ ሰው የህሊና ነጻነት የለውም። ምክንያቱም ሰው አጥፍቷል። ከዛ ቀጠለ። በሚስቱ በደል ደስተኛ አልነበረም። ከሚስቱ ጋር ህይወት አልቀጠለም። ልጁን ማሳደግ አልቻለም። ተስፋ ያለው ወጣት ነው። ነጻነት ሊኖረው ይገባ ነበረ። ነጻነት ግን ዛሬ የለውም አደለ? እስር ቤት ነው ያለው። ስለዚህ ብዙ ነገሮችሽን በአንድ ቅጽበት፣ በአንድ ስህተት፣ በአንድ አጋጣሚ ታጫለሽ። የባለታሪካችን ጉዳይም የሆነው ይሄ ነው። እናንተ ሱድ ቤተሰቦቻችን፣ እንደው ባጠፋችኋቸው ጥፋቶች፣ በሆነ ሰዓት በሰራችኋቸው ስራዎች ከትክክለኛው የህይወት መስመራችሁ ወታችሁ ይሁን ሀሳብ ካላችሁ ሀሳባችሁን አካፍሉን። ከባለ ታሪካችን ደግሞ የተማራችሁትን ያው ለመማረም ነው። ንቅሳት ታሪክ እኛ የምናቀርበው ሁሌ መፍትሔ እንዲሰጥ ብቻ አይደለም። አንዳንዴ የደረሰባቸው ሰዎች በዚህ ልክ ሲመጡ ደግሞ ተማሩበት፣ እንማርበት፣ ያ የህይወት ጎዳና ይሁን ብለናል። ቀደም ሲል ሜሪ ከጎላ እኔ አይደለሁም ያልኩት ያልከው ቁጥሮች ላይ በጣም ተመችቶኛል፣ አለች የተጋቡትን እንደገና ቬሎ አስደርጋችሁ ዛሬ መልሳችሁ ለማጋባት የቆረጣችሁን የምትመስሉትና፣ ሀሳቦቹ በጠቅላላ ደስ ይላሉ። ፍቅርና ትዳር እንደዚህ ከሆነ ሁላችንም ደስ ብሎን የምንኖርበት አለም ነው የሚሆነው። እንዲሆን ግን መስራት የምንችለው እኛ አይደለን ወይ? ስለዚህ የተሰጠንን ስንቅ በአግባቡ እንጠቀምበት የሚል ሀሳብ አለኝ ብላለች።